ገና ይስጥልን የተከበራቸው የተወደዳቸው ሰላም ናቸው። ያለው እግዚአብሔር ይመስገን እጅግ ነው የሚያስፈራ። በዓለም ዙሪያ የምትገኙ ሁሉ እንዴት ናቸው? ሰላም ናቸው ወይ? ያለው እግዚአብሔር ይመስገን። ዛሬ ይህ የመጣሁት ባለ ታሪኩ አንድ ነው። መታረቁ አንድ ሰው ነገር ሶስት ነገር ነው ያደረገው ሶስቱንም ነካ ነካ ለማድረግ ሙከራ አድርጓል ማለት ነው።

አህ ብሎ አየና ከዛ ሚስት መጣች፣ እያናገረችው ልታቅፈው ስትል አንገቱ ልጥፍ ልጥፍ ልጥፍ እያደረገው ቀስቷት በጣም ተበሳጨች። እና በቃ ይዛ አላግታ አግታ እጁም በፋሻ ተጠቅልሎ ጭንቅላቱ እንደዛ ተጠቅልሎ ያው በዛ አልተማርም። ደግሞ አብሮ ቁጭ ብለም። ሻይ እየጠጡ እሱ ሻይ እሷ ደግሞ የሚበላ ነገር በሁለት እጇ ይዛለች ቁጭ ብላለች። ያንን ከመጠጣታቸው በፊት በእንትን ልምምድ እያደረገ ነበረ፣ እንዴት መጠቀድ እንዳለበት ስፖርታዊ ስራ እየሰራ ማለት ነው። እጁን እያንቀሳቀሰ እንዴት ማድረግ እንዳለበት እየሰራ ነበረ። ከዛ ቁጭ ብለው እየጠጡ እያለ ብቻ አይኗ ትንሽ ዙር ሲል ንጥቅ አድርጋት እሷም የት እንደገባ ግራ ገብቷት እያለ በዚህኛው ግራ እየተጋባች እያለ ሌላኛውንም ንጥቅ አድርጋት። ከዛ የራሱን ሻይ ጠቅቶ ይነጠቃትን ከስር ይዘው ሲሄድ ያው እሱ እንደነጠቃት ገባት። ያው ደንግጣ ዘንብ ብላ ቀረች። ሌላውን ደግሞ ቲቪ ምናምን እየወለወለች እያለ በሙዚቃ ነው ሙዚቃው በሙዚቃ እየመጣ አጠገቧ ስፖርት እየሰራ ይመታታል በቦክስ ማለት ነው። ከዛ ልትመታ ስትል ያው አልመታችም አልመታችም እየሸወዳት እየሸወዳት ከዛ ተወች። ከዛ በኋላ ያሸፉባታል ፊትን እያዞራ በጭንቅላቱ፣ በሰውነቱ፣ በሁሉም አሸፉባት። ከዚህ የመጨረሻ ደሞ አንጣጥ ብሎ እንደለመደው። ሊያሾፉባሲ ለሷማብረው እንጠጥራ በጠፊ መታቸው። ከዛ በእግሯ አረቀጣችው ማለት ነው። እንግዲህ አንድ ናቸው ማለት ባለታሪኮቹ አንድ ቤተሰብ ነው፣ ሶስት ነገር የሰሩት ከሶስቱም ሻይ ስጠጡ ብቻ ነው ያልቻለችው ማለት ነው። ሌላ ግን ችንም የራሷን እርምጃ ወስዳለች ማለት ነው። እና ያው ደስ ይላል። የቤተሰብ ጨዋታ ነው። የቤተሰብ ጉዳይ ነው። የቤተሰብ ነገር ነው። ስራቸው ያው ደስ ይላል። እሱም ያየውን አንገቱን ሊጠፍ ጠፍ ጠፍ ሲያደርግ ስፖርታዊ ስራው በሚገርማል። ደስ ይላል። ምንጠቁም ጥሩ አይደለም። ጥሩ ነው እያልኩኝ አይደለም ግን፣ ያው ነጠቃት፣ ሻየው ጠጥ ሄደ